ትንሽ ፈታ በሉ። ኧረ ችግር ሊገለይ ነው። የገንዘብ ማጣት ሊገለይ ነው። ኧረ ችግር ሊገለይ ነው። አብርሽ የቄራው ነኝ። ዛሬ መጥቻለሁ። ዛሬ እንግዲህ ያው ይህንን እንደ መግቢያ የተጠቀምኩት ያው አውቄ ነው። ከኢትዮጵያና የዱባይ ደግሞ በጣም ስሞታ ማቅረብ እፈልጋለሁ። ይሄ ሁሉ አመት እንግዲህ ሚዲያ ላይ ስቆይ እንዲሁም እኔም ስደተኛ ነኝ እንደምታውቁት፣ ደግሞ እንደው ለጉብኝት ምናምን ቢሆንም ዱባይ እንግዲህ ሄጄን የመጣሁት እንዲህ አይነት ሚስጥር እንዲህ አይነት ሚስጥር እንደ ለመጀመሪያ ጊዜ ስታር በቃ እንዴ ነው ሰበን ስታር እስር ቤት ያገኘ ያየ ነው በቃ። ዱባይሌ ነው እንዴ ሰበን ስታር እቺ እህታችን እንደው ጉዳቹን ባታወጣ ኑሮ ምን ይውጠን ነበረ? እንዴ ዱባይሌ ስንት ስራ ያጣ ይጃዛ ቤት በደላ ላይ ተበላ ምን እያለ ስንት ብር ያጣል እኮ እዛ ሄዶ ሰበን ስታር። እሷን እናያታለን እሷን እያየን እንትን እንላለን። እንዴ እኔ ግርም ምን ያለኝ እንዴ እሱንማ እየሳቅን ነው። እሱን እየሳቅን ነው ነው የምንነጋገርበት። ግን ለምን እንደ ምንድን ነው? እኔ እኮ እንደ እንደው ስንቱ ሰግጦብን ይችላል። እንደው በቃ እንዴት እኔ እኮ እንደው ሚዲያውንም መስታወት አድርጋችሁት። ሂጂ እናቴ፣ መስታወት ያለው ወይ የሆነ የቁም መስታወት ካለ ሂጂ። ይሄ ይኸውልሽ፣ ሚዲያ ነው። እሺ፣ አዎ፣ መጥተሽ ስግጥ ብለሽ እዚህ እንዲህ እንዲህ ምናምን ታጸዳጃለሽ። ዳቦዬን በዚች ልክ ነች ይመስለኛል፣ ከዚህ አታልፍም። ምን ነው ምን ዳቦዬን በዚች ልክ ነች ይመስለኛል፣ ከዚህ አታልፍም። አሁን ወደ ጉዳያችን እንግባ። ግድ የለም አንድ የሆነ በአሁኑ ሰዓት እንግዲህ እኛ ሚዲያ ላይ እኛ ኢትዮጵያውያን እንደምታውቁት ነው ሚዲያ ላይ ከመቃጠል ውጭ ያተረፍነው ነገር የለም። የምንሰማው የሚያቃጠል፣ የምናየው የሚዘገንን ብዙ ነገሮች በጣም በጣም በዚህ አጋጣሚ በባህር የሚሄዱ ወገኖቻችን በጣም እየሞቱ ነው ያሉት። በስደት በእኛ ይብቃ። ምናም ከቃላት ባለፈ በተግባር በጣም ብዙ አስክሬኖች አይቼ የነበረ በቴሌግራም ግሩፕ ላይ ማለት ነው። እና በባህር ተፍቷቸው ነው። በጣም የሚያሳዝን የሚያሳዝን ነው። እና ባካችሁ ወገኖች፣ እንደው ኢትዮጵያ መኖር እንኳን ቢያቀታችሁ እናየዋለን። አሁን የምናየው የኑሮ ውድነቱ ከዱባይ እስር ቤት የዱባይ እስር ቤት ከኢትዮጵያ ኑሮ ይበልጣል። ያለችው እውነታችንን ጋብዣት ነው እና እሷን እያየን እንትን እንላለን። ግን ስደት ስትሄዱ ሞት አለ። በእውነት ወገኖቼ ሞት አለ። ወገኖች እያለቁ ነው ያሉት። እውነት ለመናገር እኔ ያንን አስክሬኖቹን አይቼ እንዴት እንደሰገነነኝ እንዴት እንደሰቀጠጠኝ፣ በቃ ነጭ ሆነዋል። በቃ ባህሩ እንትን ብሏቸው ተፍቷቸው ነው እና ይሄ ሁሉ እንደኛው ስደት ገብተው ወይ አይደላህ። ወይ ምንድን ነን እኛ ኢትዮጵያውያን? ምን መከራ ነው የመጣብን? ሰፊ ሀገር አለን። የተሻለ ሀብት ያላት ሀገር ናት። ግን ተጠቃሚው ማን ነው የሚለው ነው እንጂ አሳሰበን እንጂ እንደው ለስደትም የማንዳረግ ነበርን። ከገበሬ ገበሬ ነበርን። ሰላም አጣን። ገበሬው እንዴት ብሎ አርሶ ይብላ? ህዝቡ እንዳለ ብጠይቁት በቃ እንዲህ ክንፍ አብቅሏል። በሊበር ወደ መውጣት ነው የሚመጨው። እና ባካችሁ፣ ወይኔ እኔ እንጃ። እባካችሁ በሊቢያ በኩል በምናምን በባህር አትሂዱ። በቃ ሞት ነው። በእውነት እውነቴን ነው የምላችሁ ከደላላችሁም ባለፈ ወጀቡ ምኑ በቃ የባህር አሳ የአሳ ነባሪ ራት ነው የምትሆኑት ወገኖች። ይሄው በእውነት ሂዱና ቴሌግራም እንዳይግበኑና ውማ የሞቱትን ይሁን ብቻ አሁን በዚህ ሙድ አይደለም። እኔ እንትን ላለሰብኩት እናሳልፈው ግድ የለም። እኛ ኢትዮጵያውያን ምንም አወራነውም አላወራነውም ያው ሀዘናችን ሀዘን ነው፣ ያው ነው። እዛው ላይ ነን የምንኖረው ግን እያነቡ እስክስታ እንዳለው ቴዲ እያነቡ እስክስታ እንገባና በቃ እያነባን እስክስ እንላለን ማለት ነው። በቃ ይሄን ይመስላል ማለት ነው። እንጃ እኔ ቦታ እንጃ እኔ ቦታ እንዳስተናል። አሁን ወደ ዋናው ጉዳያችን ስንገባ፣ በነገራችን ላይ እንደዚሁ አሁን ሚዲያ ላይ መጥተው የሚሳደቡ የሚያናዷችሁ ምናምን ምናምን አሁን ምን ያቃጥሏችኋል አለ፣ ለእንደ እነሱ አይነቶቹ አዲስ የሆነ መስሪያ ቤት ከፍቻ አለው። የምትፈልጉትን ሰው በጭቃ እንሰራላችሁ እና መታችሁ እላችሁን ትወጣላችሁ ማለት ነው። ገባችሁ? ንዴታችሁን ትወጣላችሁ። ያኔ ለማስተዋወቂያ ያህል እስኪ እንየው ያናደዳችሁን ሰው እንደዚህ ያሰርታችሁ በምት ማጣመን ብችሉ የመጀመሪያው ምስሉን አሰርታችሁ ቶርች እያደረጋችሁ የምታሳዩት ሰው ማን ይሆን ነበረ? የምትመለከቱት በአንዳንድ አውሮፓ ሀገራት ሰዎች ንዴታቸውን እንዲወጡ እንዲያግዛቸው ይህን ሬጅ ሩም በመባል የሚታወቅ ክፍል ከተለያዩ ከሚሰበሩ እቃዎች ጋር አድርገው ያዘጋጁላቸዋል። ሰዎችን ብራቸውን ከፍለው ገብተው እንደምትመለከቱት እነዚህን የተለያዩ እቃዎች በመሰባበር ንዴታቸውንም ይወጣሉ። ታዲያ ነገር በአውሮፓ ብቻ አይደለም የሚገኘው በመሀል አዲስ አበባም እንደምትመለከቱት ይገኛል። ግዴታችሁን መወጣት ትችላላችሁ። የእኛ ሀገር የኑሮ ንዴትን በዚህ ነገር ብቻ የምንወጣው ይመስላችኋል? እስኪ ሀሳባችን ኮመንት ላይ አስቀምጡ። እግዚአብሔር አላየሁትም ነበር፣ አዲስ አበባም ተጀመረ። ታዲያ ቦታ ይበቃል ብላችሁ ነው? ያደጉት ሀገሮችስ የሚናደዱት ጥቂት ስለሆነ የሆነች መሃል የሆነች እንደዚህ ክፍል ምናምን አድርገው የሆነ በቁጥር ነው። ኢትዮጵያ ውስጥማ እንደዚህ ከተሰራማ በቃ ምን መኖሪያም ልናጣ ነው። በቃ እንዴ፣ የተናደደ ህዝብ እንዳለ ቦታ ሊያጣ ነው ማለት እኮ ነው። ተው እንጂ ኢትዮጵያማ አይከፈትም። እንዲያነት ነገር ላ ኢትዮጵያ አይሆንም። ለምን በቃ እንዴት? ወይ ቤታችሁ እንገዛላችኋለን፣ የቤት ዕቃ እናሟላለን ብሉና፣ በያሉበት እንዳለ የሰባብሩ እቃቸውን። እንጂ አይበቃም ቦታ እንዳለ እኮ የተናደደ ህዝብ የምንነቃችሁ እ እና ይሁን ብቻ እኔ እናንተ ለመርዳት የሚያናዳችሁ የሚያበሳጫችሁ ምናምን ካለ እየሰራሁላችሁ ገጫጫ አላችሁ ማለት ነው ችግር የለውም በቃ ንዴታችሁን ታበርዳላችሁ እኔ እንኳን ያው ሰው አልነካ በነገራችን ላይ እኔ ሰው እንዲህ አድርጌ ምናምን እናንተ እንጂ ለእኔ እኔ የእግዚአብሔር ሰው ነኝ እኔ ሜይ ቢ ተናድጄ ሚዲያ ላይ መልቀቅ ካለብኝ እንዲህ እየሰራው ምናምን ከሆነ ቢ ግርግዳ አጠገብ እንደዚህ የፈረሰ ግርግዳ ጋር እንደዚህ ምናምን እንትን ኤዲተር ተው ሚዲያ ላይ ልቆይበት ተው ተው ግርግዳውን አድርግ እንደዚህ በቃ አሁን ግድግዳ ጋር እንደዚህ ምናምን ሆነች። በቃ እንዲህ ብል ይኸው፣ እንደዚህ ብል አለቀ። ተናድጄ ቦቅሼው እኖራለሁ እንትን ይላል እንጂ እንትን አለ። ስለዚህ እናንተም በእንዲ ያነመልኩ እንደኔ እንደዚህ ብላችሁ ከግድግዳ አጠገብ ምናምን እንድ አተ በቃ ይቅርብኝ። እስር ቤቱ እንግባና የእስር ቤቱ ትንሽ መስጦኝ ነው። እና እቺ እህታችን እንግዲህ፣ ዱባዮች ግን ባለጌ ናችሁ። በጣም ጨምላቃ ናችሁ። እውነት ስትጨማለቁ አይታወቃችሁ። እንዲህ አይነት ሰበን ስታር እስር ቤት እንዳላችሁ እስከ ዛሬ ያልነገራችሁ፣ እንዲ በሚዲያ ማስተዋውቅላችሁን እናንተ ምን ሆናችሁ ነው እንዴ? ሁል ጊዜ በሌብነት ሁል ጊዜ በመሰደድነት በህገ ወጥ ደላሎች በማጭበርበር ኢጃዛ ቤት በማሰቃየት በምናምን በተለያየ ነገር ነው ስማችሁ የሚነሳው እ ስማችሁ ማደስ አትፈልጉም እንዴ? እንዲህ እንዲህ አይነት በጎ በጎ ነገሮችን ለምን እሷ ቀድማ ባታወጣ፣ ምን ሊውጠን ነበር እንዴ? እስር ቤት እንዲህ እስር ቤት እንዴ? ትቀልዳላችሁ? እስኪ እንስማት እና ከዛ በኋላ ሀሳብ አስተያየታችን እንስጥ። ቀጥ ናት።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 መውጣትም አልፈለኩም። እኔ እዛው እስር ቤት ቢያስቀምጡ ግን እናቴ ቆይ ወገኖች ታይውሽ ምናምን እኔ ምንም ልል አልችልም እና እዛው ባልወጣው ብላ መጨረሻ ላይ የዘጋችው ነገር ተመችቶኝ እና ወገኖች እንግዲህ ወገን ለወገን ደራሽ ወገን ነው እና ብንመልሳትስ፣ እንደዚህ አሁን ሆዳ አምላኩ ለሆኑ ሰዎች እንደዚህ ብንመልስስ ምን ችግር አለው? እስር ቤት መውጣትማ አልፈለኩም እኔ እዛው እስር ቤት ቢያስቀምጡ ነው ደስ የሚለኝ። ይህም እኮ ትልቅ ነገር ነው። መንግስት ቀልባት ሆድ ነው እሷ ያሰበችው። እንግዲህ እኛ ስደት የምንወጣው ለሆዳችን ብቻ እና በቃ እዛው ነው እና ተመችቶኝ ነበር አለች። እሱ አሁን ዶሮውም ምኑም እኔ ስሙ ራሱ እስር ቤት እኮ ቅጣት ነው። ያውም ደግሞ እኛ ስደተኛ ነን። ኦኬ ሜቢ አንቺ ያው አገነንሽው እንጂ በእርግጥ ከኢትዮጵያ አስር ቤት ተዩና ኑሮ እንዳልሽው ሊሻል ይችላል ብለሽ ብታስብ ይቻለሽ። ያሳለፍሽን አንቺ የምታቂው ነገር፣ ግን እንደ ይሄ አሁን የጠራሻቸው ነገሮች እንደ አሁን ምንድን ነው ያልሽው? ዶሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። እንደገናም ወተት ጠዋት ምንጠጣው ራሱ ወተት ነው። ዋው ወተት ይሁን ሻይ ትንሽ ቀለቀል ያደርጉባታል። ተሰምቶኝ ማቀው ሰላም እዛ ተሰማኝ እዛ አስር ቤት ማነው ለካ አሁን መጣልኝ። ጠዋት የምንጠጣው እራሱ ወተት ነው። ወተት ጠዋት ጠዋት የሚቀርብላችሁ ብዙ ላሚ ቦራች እየታለቡ ወደ እናንተም ይከፋፈላል ማለት ነው። አቤት እኔኮ ላሚ ቦራ ጉድ እኮ አያልቅም እኮ በመድኃኒዓለም፣ እኔ ኮ ለግለሰብ ምናምን ብቻ ይመስለኝ ለእስር ቤት የሚያከፋፍላሉ ወተት ነው እሺ ግን እንደው አሁን እንደዛ አሁን እስር ቤቱን እንደዚህ እንደጠራሸው በጣም ነው እውነቴን ነው ምልሽ ባለሰባት ኮኮብ እንኳን ፎቅ ቤት እንደዚህ ምግብ ቤት ራሱ እንደዚህ እንትን አይደለም። ሆቴል ራሱ አሁን እንዳጠራ በቃ ምቾት በቃ እስር ቤት አይደለም። እኔ በእውነት ቁጭ ብዬ ዚ ቤት አንብሀስ ተው በቃ ሰው ለምን ታሳስታላቸው? አሁን እንደው አሁን ዱባይ ያሉ ቢሳሳቱና ቢገቡ ምን ትጠቀሚያለሽ? እስኪ ንገሪኝ እስኪ አንቺ እንዴት ስንት በየኢጃዛ ቤት ተስፋ ቆጥቶ ስንት የተቀመጠ አለ እኮ፣ በደላላት ብሩን ተበልቶ ተስፋ ይቆረጠ ስንት አለ እንዴ! ተው ኧረ በስመ አብ። መንገደኛውን ነው የሚለጥፈው በጥፊ በጥፊ በቃ አስገባኝ አለቀ። እንደም ኮመንት ላይ እኔ ያወረድኩት ሰዓት፣ ቲክቶክ ላይ አንዷ ምን አለች? ማዳም የልከካት እንዲ አላለችም እንዴ? እዚህ እዚህ እንትን ስራውም ምኑም ጠግረራውም እንትን ብሎኛል። ያው እስር እስር ነው ያው ነው እዚህም ነፃነት የለም ማዳም ቤት፣ እዛም ነፃነት የለም። ያው ቢያንስ ምግብ እንደጠራችሁ ከሆነ እና ግን ደሞዝ እዚ ሲሰጣችሁን ክፍት የስራ ቦታስ ይወጣል። እዛ እስር ቤት ውስጥ ስራስ ምናምን ይመድቧችኋል ማለት ክፍት የስራ ቦታ ምናምን ታነባላችሁ። ወታችሁስ እኔ ደስ ነኝ። ግን ምን ጭንቀት ፈጠረብኝ አሁን። ምንም አልሰራውም። ብር የለኝ። መቼ ነው የሚልኩኝ ደግሞ ወደ ሀገሬ? በቃ እንዳይልኩኝ በጣም ለምን በቃ ባይልኩኝ ነው እኔ ደስ የሚል እኔ ልጅ ስለ እስር የሚያወራችም አልመሰለኝም እኮ እ ስደት ላይ እስረኛ ይሻላል ነው ከሌላ ሀገር ይሻላል። አቋለሁ ኔታ ስሪያ ካለው ሶስት ወር ጠጥቻ አለው እስር ቤት እኮ ግን የዚህን ያህል የተጋነነ አደረገችው በጣም ግን፣ እንደ አሁን ጠዋጠዋት ወተት ምናምን ሲያመጡስ አጉራሽሳለ ሳለ ይመጣሉ ያጎርሷቸዋል። እንዴት ነው እስኪ ንገርኝ እስኪ እናቴ። ሱፐር ማርኬት ዞር ዞር ትላላችሁ አላችሁ እዛ ውስጥ የምሬን እኮ ነው። እንግዲህ ምን አይነት ሰው አሳሳች ነው፣ በመድሃኔ አለም እሺ አሁን አሁን እውነቷን ነው። በእርግጥ ከኢትዮጵያ ኑሮ ጋር አሁን ሲወዳደር የኢትዮጵያን ሕዝብ ስጠይቁት ሌላ ታሪክ ውስጥ ነው የገባው። ተያዝኩኝ በድንገት ማክሰኞ ወረድኩኝ ፍርድ ቤት ሮብ ቅልጥ ያለው ራብ ሐሙስ ውደግተኛ ተነስ አርብ ላይ አኮኩ ባንድ ላይ ቅዳሜ ባኮኩብ ታመሜ እሁድ ዋሳምጣ በግድ ዋስ የለኝም ስለው ፍርድ ቤት ውረድ ፍርድ ቤት ውረድ። እናቴ ሞታለች፣ በሃቁ ፍረድ በሃቁ ፍረድ። ከዛሬ ጀምሮን አዝናለው ለስረኛ አዝናለው ለስረኛ በተለይ በተለይ ዋሳቶ ለተኛ አሁን ለስራ ከተውትና አረቄ ቤት። አሁን ይሄ ህዝብ እንግዲህ አስቡት፣ ምርር ብሎት አረቄ ቤት ገብቶ በቃ ፒናት ታውን እየተወጋ ያለ አንድ አንድ ፓስተር እኔ ለመጀመሪያ ጊዜ ይሄንን ቪዲዮ አይቼ በሳቅ የገደለኝ ቪዲዮ ይሄ ነው። ለእናንተ እይታው ሌላ ሊሆን ይችላል፣ ግን ለእኔ በጣም በሳቅ የገደለኝ ነው። እና ለካይ ስብከትን ፕራንክ አለ ብዬ አሰብኩኝ ታውቃላችሁ። እና ይሄን ኑሮ የመረረው ፊናታውን እየተወጋ ገብቶ ቪዲዮ እየቀረጸ ገብቶ ያላቸውን ስሙ፣ ስብከት መሆኑ ነው እንግዲህ አሎ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እዳችሁ ተከፍሏል። እሺ ሂሳቡ ተከፍሏል። ሂሳቡ ተከፍሏል። ያረቂ አይደለም፣ የኃጢአታችሁ ዋጋ ኢየሱስ ከፍሏል። ኢየሱስ ጌታ ነው። ኢየሱስ ጌታ ኢየሱስ ይወዳቸዋል። ይኸውላችሁ እንግዲህ ይሄን ይመስላል እንግዲህ የኢትዮጵያ ሕዝብ። በቃ ፕራንክ፣ በቃ ሁሉ ነገራችን ፕራንክ ሆኗል። ኑሯችን ፕራንክ፣ ስደቱ ፕራንክ፣ ህይወታችን ፕራንክ፣ በቃ ሚዲያውም ፕራንክ፣ ሁሉ ነገር ፕራንክ፣ በቃ ሀላስ። ሰማዩ የሰማዩ እንኳን ይሄ ስብከቱ ራሱ ፕራንክ ሆነ። ተከፍሎላችኋል ብናለን፣ እሺ እናመሰግናለን። እዳችሁ በኢየሱስ ክርስቶስ ተከፍሏል። በእርግጥ ተከፍሏል። ሂሳብ ተከፍሏል ያረቂ አይደለም የኃጢአታችሁ ዋጋ ኢየሱስ ከፍሏል። ኢየሱስ ጌታ ነው፣ ውስጥ ቁም ነገር አለው። ነገር ግን ያሳቀኝ ምንድነው የሄደበት መንገድ ይሄ። ተስፋ ቆርጦ ቁጭ ብሎ በራሱ ዛፍ አንድ ያለን ሰው መጥቶ ቀስቅሶ ተከፍሏል። አሁን አስቡት ተከፍሎላቸዋል ሲባል እኮ እንደ አዲስ ነው የሚጀምሩት። ከተከፈለ አሁን በያስኩት ብር ድጋሜ ጠጣለው ነው የሚለው። በቃ አሙቋቸው ሄደ ማለት ነው። በቃ ይሄንን ነው። አንዳንድ ሰዎች ደግሞ አሁን ውጭ ሀገር ከሄዱ በኋላ ደግሞ ግራ የሚገባቸውም አሉ። አሁን ይህ እንደዚህ ልጅ ማለት ነው ስሙ፣ እኔ ኢትዮጵያ ሆኜ የማስበው ውጭ ሀገር ሲባል እንደዚህ እንደዚህ እና ደግሞ እንደዚህ ነው። እና ይሄ ምንድን ነው? እኔ የት ነው ያለሁት? አረ፣ የት ነው ያለሁት? አረ ጌታ ሆ፣ የት ነው ያለሁት? አረ፣ የት ነኝ? የት ነኝ? አረ፣ እስኪ እርዱኝ፣ እርዱኝ አርቢው ደግፍ አድርጎኝ በቃ ከዚህ አስወጡኝ። ጋዚ ያፋ አሁን እኮ ስደት ሆነህ ያለው አንተም፣ ደገፍ አድርጎኝ፣ ከየት ከስደት ወዴት? ይደግፉ ደግሞ ወዴት? ወደ ኢትዮጵያ እንደገና ድጋሜ? እኔ እንጃ እኔ የት ነኝ? በቃ እንዲህ ግራ ገብቶናል። ይኸውላችሁ እንዲህ ነው፣ ግራ ይገባል። ይሄ ልጅ አንዳንድ ሰው ደግሞ ይሄ ይሄ ተው ይሄ አሁን ዝም ብሎ በቃ ምንም ሳይሰማችሁ ምናምን። አሁን አንዳንድ ጊዜ እንደዚህ ነው። አሁን እኔ ቪዲዮ እዚህ ዩቲውብ ላይ ልክ ስሰራ ምናምን ምናምን ከዛች ላይ ቆረጥ ቆረጥ አድርገው ቲክቶክ ላይ ለቁና ከዛ በኋላ ታሪኩ ሌላ ሆኑ ይመጣል። ከዛ በኋላ ያ የሚሰማው አካል ደግሞ እኔን ለመርገጥ የሚመጣበት መንገድ ምንድነው? በሰማው ልክ ነው። በዛች ሙሉን ምንድን ነው የሚለውን አያየውም ና ከዛ በኋላ እንደዚህ አሁን እንደዚህ ይሄኛውን ደግሞ እዩት። አስቆይ ነው ያመጣሁትና በቃ ምንም ያዳመጠው ነገር የለም። ሴቶች መሀል ምን እንደከተተውም አላውቅም። ያው ማን ነው ቤታ ምናምን እየተጣሉ ነው ምናምን። ይሄ ምንድ ነው? አመልዬ ቀዶ ጥገና አደረገች ምናምን በሚለው እዛ ውስጥ ግብት ብሎ ታሪኩ ሌላ ነው። እሱ የሚያወራውን ሌላ ነው። እና አንዳንድ ሰዎች እንዳደናቅፋችሁ ልክ ዝም ብላችሁ ተንደርድራችሁ አትሉ፣ ቆም ብላችሁ አዳምጡ። ለመፈትፈትም እኮ ስሙት ምን እንዳለ። የማንም ነጫጭባ ተጫወተብሽና እኛ ላይ መጫወት አለብሽ? እኛ ላይ ሙድ መያዝ አለብሽ ሊታደራችሁ ወገቡን ይዛሪ ነገር ከቢኮች አቤት አቤት አቤት፣ እንደዚህ አይነቱን ያብዛል። ይህን ጌታ እግዚአብሔር ይባርክ። የምሬን ነው። ነጭ አገባን እያሉ እንደዚህ ምንቅም ምንቅ የሚሉትን ከስር ከስራቸው እንደዚህ ያድርገል። በጣም ነው ደስ ያለው። በጣም ኮራውብ። እንዲህ ነው የአበሻ ወንዶች መሆን ያለባችሁ። እንደዚህ አይነት ባለጌ ሴቶች ሲመጡ እንዲህ ነው እንጂ መኮርኮም አለብ። ነጭ አገባን እያሉ እንደዚህ። አንተ አይጥ መልክ ሁለት ጥርስ እንደ አታጣራ። እንዲስተሳደብ አይገርም ብራዘር አጣርተህ ና አንተ። ለትምህርት ቤት ነው የተፈጠርከው። መነጽር ካደረግ ትምህርት ቤት ከፊት ተቀምጠህ አስተማሪ የሚጠይቅህን ባይጠይቅህን ትላክ፣ ቦርቱን ለጥፈው የመነጽር መጥረግ ያ ሶፍት ይዘዋል። እንደዚህ ሰው ሳያጣራ ሁሉ ዘወ ብሎ የሚገባው በሰው ቤት አሁን እ ይህው እ የሚባለው የሆነ አባባል ሰምታችኋል አይደለ? አበሻ ከግማሽ በላይ የሚያልቀው በማያገባው በመግባት ነው የሚባለው። እውነት ነው እ ለዛም ነው እ በማያገባ እንጠልቅ ስለምንል ችግር እየሆነብን ያለው አሁን እነ ሊያ ናቸው የተጣሉ እነ ሊያ እና ማነው ስሟ? ቤታ እንግዲህ ያው ቤታ ቴንኪ ዩ ያው ወደ ዩቲዩብ መተሻል አለ ወሳለን። እንግዲህ ያው ከጉሊት ወደ ሞል እንደመጣሽ ቁጠሪው። ያው ቤታዬ፣ ያው ዩቲዩብ ላይ በመምጣትሽ ደስ ብሎናል። ያዚም ሰው ቢመጣ ደስ ይለኛል ወደ ዩቲዩብ። ነገር ግን ስትመጪ ግን ማስተዋል ያለብሽ የቲክቶክን መንደሩን ትተሽ ወደ ዩቲዩብ ስትመጪ፣ እዚህ ሲሪየስ ነው ያለው። እሺ። አዎ። የቲክቶክ እዛ ሌላ ታሪክ ነው። ለምን ከጉሊት ወደ ሞል እንደመጣሽ ቁጠሪውና ሞል ነው ይሄ። እንደሞል አለባበስ እንደሞል አክት ነው ማድረግ ያለብሽ። የቲክቶኩን እዛው መንደር ውስጥ እዛው ጉሊት ውስጥ እዛው እሺ፣ ቤት አዎ። እና ሁለቱ በተጣሉት ነው እሱ ገብቶ እንግዲህ ምን እንዳወራ፣ ራሱ ራሱን የሚያቆም ማይ አይመስለኝም። እውነቱን እውነቷን ነው። ምን ምን ማውራት ስላለብኝ ላውራ ቶሎ። አይ እንትን መጥቷል፣ ቶፒክ መጥቷል። አትቸኩል ትደናቀፋለ እንዴ አንዱ አሉ እየጨፈረች እንደዚህ በጣም እየጨፈረች ነው አሉ። በማያገባው ገብቶ ማለት ነው እናቱ ጡትሽ እያጨበጨበ ነው አላት። ከዛ በኋላ ምን ብትለው፣ ጥሩ ለምን እልል አይልም ምን አገባ? የእውነቷን እኮ ነው። ለምን እልል አይልም ምን አገባ ነው። ይሄንን ማስተዋል ያለብን። ዋው አሁን በስተመጨረሻ ዛሬ እንደው ልገባ አላሰብኩም። ነገ ፕሮግራም አለን። አንድ ላይ ነው የምናከብረው ሁለት መቶ ሺህ የገባውበትን ዩቱቤን አብረን ከነሲስተር ጋር ምናምን በአሉንም አንድ ላይ አድርገን ልናከብር አስበናል። ከኔ ጋር ትውል አላችሁ ማለት ነው። ቪዲዮ እለቃለሁ። በተቻላችሁ አቅም እስኪ ሰብስክራይብ ሰብስክራይብ አድርጉ። ከዚህም በላይ ማደግ አለብን። እየተጫወትን እየሳቀን ቁም ነገር እንይዛለን። ከእናንተ የሚጠበቀው ሰብስክራይብ ብቻ በቅንነት። በቃ ሰብስክራይብ የምትለውን ለምን እንደማትነኳት አላቀም። ማትነኳት ባካችሁ፣ ንኳት እያልን 3400 እያልን ገና እናድጋለን እንሄዳለን። እን እየተጫወት ለየትኛው ዓለም መቼም አንድ ቀን ስንሞት መረሳታችን አይቀርም። ትዝታው ነው የሚቀረው፣ ቪዲዮዎቻችን ምናምን ነው። ሁሉም ያልፋል እኮ ግን የምናስቀምጣቸው ቪዲዮዎች መልካም ናቸው አይደሉም የሚለውንም ማገናዘብ አለብን። ወደ ሚዲያ ስመጣ እኔጋ ደግሞ ቀጥታና ቀጥታ ነጭ ነጫዋን ነው የምናገረው፣ ለየትኛውም ጊዜ ብዬ እንትን አደለም። በተረፈ ሰላማችሁ ይብዛልኝ፣ እንደምወዳችሁም እንደማከብራችሁም አደርሱ። ባይ ባይ